ከጠማ ትጠጣለች አጠገቧ ላስቀምጥላት ትላለች ምሳሌ ተይ አሁን ወደ ክፍሏ እንዳትገቢ ቅድስት ትላታለች ምሳሌ ምሳሌ ደግሞ አይ ለማሌት ውሃ ልስጣት ባይሆን እንኳን ወስጂ አጠገቧ አስቀምጭላት ለምጣ ውሃ ጠምቷታል በማለት ቅድስትም ደግሞ አይ በፍጹም መልስሽ እዛ ክፍል ከገባሽ አንድ ነገር ታረግሻለች ማለት ስለዚህ መግባት የለብሽም እኔ ውሃውን እኔ እሰጣታለሁ በማለት እንግዲህ ቅድስትህን ይሰጣታሉ ብላ ቅድስት ወስታ ሰጥታታለች ማለት ነው። ይህ ኤፍራታ ደግሞ ዝናን እየጠበቀች ነው። እንግዲህ በተባለችው መሰረት እንግዲህ ዝና እንግዲህ ምግብ ቤት ውስጥ ቁጭ ብለ ምን ነው ካልጠፋ እዚህ ድረስ የመጣሽ ያው መኪና ስላለህ መምጣት አይከብድህም ብዬ ነው። እሱ ተይ በቃ ምንድነው አሁን አሁን ወደ ገደለው ግቢ ስለማሌት ምን አዲስ ነገር አለ? መጀመሪያ ምግብ እርቦኛል። መጀመሪያ ምግብ እዘዝ እና ከዛ በኋላ አወራሃለሁ፣ በማለት ው ሬ እናንተ ሶድ አሁን እኔ ባይጥልላቸው ምን ትሆን ነበረ ሲል ያው አንተ ጥሎልኛል። እሺ ምንድን ነው ምትፈልጊው? ዘዥ እንዴ እኔ አብሬህ ነው ምበላ። እኔ ለብቻዬ አልበላም። ስለዚህ አብረን እንበላ። እንዴ እኔ እንደናንተ አሰስከሰሱ ነው ዝንብዬ? ነው እንዴ ምበላ እኔ ምበላ፣ ጸዳ ያለ እኔ ምፈልገው ነው ምበላ እሺ የቤቱ ስፔሻል ሙሉ ስፔሻል እዘዝልኝ ስትለው፣ ወይኔ ወይኔ፣ ወይ እናንተ ግን እፍረት የሚባል ከቤታችሁም አልፈጠራችሁ። እን ጭራሽ የቤቱ ስፔሻል ትያለሽ? ኧረ እናንተ ሳገባ የከሰረ ነው ቱ በማለት እኔ ለአንተ ብዬ ነው ሽሮም ቢሆነ በላለው። እኔ እኮ ለአንተ ብዬ ነው። ስለዚህ ቂድ አንጓቻ ለቻሉ አያቴ በማለት እንግዲህ ተርቱባታል ማለት ነው እንግዲህ ከመምጣቱ ምፈልግ እኔ የቤቱ ስፔሻል ነው ስፔሻል ምግብ እፈልጋለሁ ቆንጆ የሆነ ደግሞ ይሄ ያዘዝኩት አንተ እንድትበላ ብዬ ነው። እኔ ችግር የለብኝ ምሽሮም በበላ በማለት አንቺ አስመሳይ ነሽ። ስለዚህ እንዲሁ እስከ ዛሬ ድረስ እኔ ባይጥልላችሁ ምን ትሆኑ ነበረ? በማለት እሷም ይሄው አንተ ጥሎልናል። አንተ እኮ ስለጣለልን ነው እንጂ እኔ በምሰጣችሁ ለስራ ብዬ በምሰጣችሁ ብር ነው እንዴ እዚህ እየመጣችሁ የምትበሉ በማለት እሱ እንግዲህ በቁጣ ተናግሯል ማለት ነው። ከዚህ በፊት ይሄ ምግብ ቤት ታውቂዋለሽ ሲላት፣ አዎ አንዳንዴ እኮ ከማሌት ጋር እንመጣ ነበረ ስትለው፣ አ እናንተ ልምድ አላችሁ፣ የምሰጣችሁ ብር እዚህ ነዋ እየመጣችሁ ምጨፈጭፉ በማለት እንግዲህ ለምን እንግዲህ ሆቴሉ ታወቀ ብሎ ነው መሰለኝ እንግዲህ በጣም ተናዶባታል ዝና ማለት ነው። ኤፍራታ ላይ ኤፍራታ እኔ ስለ ማህሌት አሁን ምንም ነገር ማውራት አልችልም። መጀመሪያ በጣም እርቦኛል፣ ምግብ መብላት አለብኝ ምግብ ከበላ በኋላ ከዛ በኋላ ስለማህሌት ያለው ነገር እነግርሃለሁ በማለት እንግዲህ የተከበራቸው የዜድ ሀበሻ ቤተሰቦች እንዴት ናቸውልኝ? ሰላም ነው ወይ? ሰላማቸው ይብዛልኝ። ሁላቸውም ስለምታበረታቱኝ ሀሳብ አስተያየት ስለምሰጡኝ በቅንነት እና በመልካምነት ላይክ፣ ሼር፣ ሰብስክራይብ እያደረጋቸው ይለፉ ሰላማቸውሁ ይብዛልኝ ማለት ነው። እንግዲህ ዛሬ እንግዲህ ኤፍራታ ከዝና ጋር እንግዲህ ኃይለኛ ኃይለኛ እንግዲህ ንትርክ ውስጥ ገብቷል ማለት ነው። እንግዲህ ሆቴል ገብቶ እሷ የቤቱ ሙሉ ስፔሻል ነው የምፈልግ ብላለች። እሱ ደግሞ እንዴት ይሄ ሁላ ታዣለሽ ትንሽ እንኳን እፍረት የሚባል ነገር የለም ወይ በማለት እንግዲህ ያው ከኤፍራታ ጋር ተያይዘዋል ዝና ማለት ነው። እሷ እንደሆነ ጣጣ የለባትም እኔ በጣም እርቦኛል እኔ አስናን ለአንተ ስል እንጂ እኔ ሽሮም ብበላ ግድ የለኝም። በማለት እሱ እንኳን አስመሳይ መጀመሪያ የነበር አሁን እያስመሰልሽ እንዳይሆን ጥሩ አይደለም፣ ዝም በይ በቃ። በማለት እንግዲህ መልስ እያለች አቤት እትዬ ስትላት፣ እትዬ አትበይኝ፣ ስሜን አትጥሪኝ። እና ምንድን ነው እሺ፣ ለምን ፈለግሽኝ? ሄጅና ለብሩክ ወንድም ስልክ አስደውኝ ብላት እንግዲህ፣ ለምንድን ነው ስትላት፣ አንቺ ምን አገባሽ? ለምን ትጠይቂኛለሽ? እንዴ እኔ አለማገናኘት እኮ መብት አለኝ። በማለት መብት ነው ያልሽው? ወይኔ ማሌት እንዶ እንዶ በማንም ልሰደፍ እንዶ። አንቺማ ማ ምን ታረጊ እንዶ ቤት ሁሉ ለቅቄልሽ ወጣሁ ትላለች። ማለት እኔ እኮ ግርምም ይለኝ። ታስረሽም ተገርፈሽም ካፍሽ በቃ ጥሩ ነገር አይወጣም ማለት ነው። አሁን መኖርሽና መሞትሽ ሳታቂ ምትጎረሪ ትላታለች። ቅድስት አይ አልሰጥሽም ስልክ ደግሞ እንዳሰጫተ ተብዬ አለው እንዶ ምናልባት እንኳን ዝና ላይ ብደዊ ስትላት፣ አይ እኔ ዝና ላይ አልደውልም። ስለዚህ ሚስጥሩ አንቺ እንደሰሚ ስለማልፈልግ እኔ እደውላለሁ፣ ስልክ ስጪ በማለት እንግዲህ፣ ቆይ ምግቡ ግን ጋ ሀገራ ነው ማያመጡት እንዴ ዘገዩ ትያለሽ? እንዴ በጣም ዘገዩ እንጂ ይላል ዝና ያው ምግባቸው ጣፋጭ ስለሆነ እኮ ብዬ ነው። ከዚህ በፊት ታውቂዋለሽ? እንዴ ይሄ ምግብ ቤት ታውቂዋለሽ መሰለኝ በማለት አዎ፣ አንዳንዴ እኮ ከማህሌት ካንመጣ ነበረ ትላለች ኤፍራታ። አሀ እንዴ ከለዛ ነዋ፣ እንግዲህ የምሰጣችሁ ብር ሁላ እዚህ እየመጣችሁ ምታጠፉት ምጨፈጭፉት፣ ለካ ከኔ ገንዘብ እየተቀበላችሁ ቆይ ለመሆኑ እነ ብሩክ ጋ ሄደሻል አልሄድሽም? ይፍራት አይላታል። አይ አልሄድኩም ትላለች ማለት ነው። የተከበራችሁ የዜዳ አበሻ ቤተሰቦች እንዴት ናችሁልኝ? እንደው በጣም ነው የሚገርም ማለት ነው። እና የማህሌት እና የቅድስተ ነገር ማለት ነው። እና እንግዲህ ታስራ እንኳን አፋዝም አይልም ይፍራታ። ደግሞ እንግዲህ ፈርታለች ዝና በጣም ፈርተዋለች ማለት ነው። ያው የሆነ ነገር ያደርስብኛል በማለት በጣም ፍርሃት ላይ ናት ማለት ነው። ቅድስትም ደግሞ ያው መድብል ስልክ የሚባል እንዳስጭ ተብዬ ያለው ስልክ ያልሰጥሽም ባይሆን እንኳን ስፒከር ላርግና ያናግርሽ በማለት እንግዲህ ያው እሷም እንግዲህ ስልኳ እዛው በተቀመጠችበት ደቡላ እንግዲህ አገናኝታታለች ማለት ነው። እና በጣም ያሳዝናል። ያው ታስራም እንኳን ምላሷ ማያርፍ ማለት በጣም ከባድ ነው ማለት ነው። አማሽ ስልኩን እኔ ሊያዝና በድምፅ ሽ አንቺ አውሪ ከተስማማሽ ከተስማማሽ ልደውል። አይ ማሌት እንዶ ሰው እጅ ላይ ጣለኝ እንደዚህ። እስቲ ልፈልገው፣ ቆይ ተረጋጊ። ፈልጌ ካገኘሁት በኋላ ደውልለታለሁ። ስልኩ ማይሰራ መሰለኝም እምቢ አለኝ ስትል፣ ቅድስት አንቺ ውሸታም፣ ደውይለት በደንብ አስተካክለሽ፣ በማለት እንግዲህ ቆየት ብላም ደግሞ ሰርተዋል ማለት ነው። እድለኛ ነሽ፣ ሰርቷል ይኸው፣ ጠርቷል አውሬው አሁን በማለት እንግዲህ መድብን ላይ እየደወሉ ይገኛሉ ማለት ው። አንቺ ውሸታም ነች ስትላት፣ እኔ በፍጹም ውሸት ውሸት እኮ ውድም፣ እኔ ውሸታም አይደለሁም በማለት ጠርቶልሻል። እድለኛ ነሽ፣ ይኸው አሁን ማናገር ትችያለሽ፣ በማለት እንግዲህ መድብን ላይ ደውላ ቅድስት መድብል እንግዲህ ማህሌት እያጨናነቀችኝ ነው። መድብል አይደዊ ብላ ቅድስት፣ እንዴት ነሽ ብሎ ሲጠይቃ ደህና ነኝ፣ እኔ ደህና ነኝ። ማህሌት ግን ላናግርህ እያለ ካላወራሁት ብላ አላስቀምጥም ብላለች፣ ልስጣት ስልኮ። አይ እኔ አሁን እሷን ማውረባት ጊዜና ሰዓት የለኝ። እባክ እባክ ላውራ ፈልጋለሁ አይ እኔ የሆነ ሀሳብ ጉዳይ የሆነ ጉዳይ እኔ አሁን አዲስ አንቺን አናግሬ አዲስ ሀሳብ ማምጣት አልፈልግም። እኔ አሁን ስራ ላይ ነኝ በማለት መድብልም እንግዲህ ስልኩ ዘግተዋል ማለት ነው። ዘጋ። በቃ ይዝጋ ይዝጋ በይው፣ ይዝጋ በይው። ኦ እሺ፣ አንቺንም ይዝጋሽ በማለት እንግዲህ ቅድስትን፣ እሺ እሺ፣ ምን ይባላል ውሻ ናችሁ በማለት እንግዲህ በንዴት ማለት ነው። ቅድስትም እንግዲህ ጥላት ትሄዳለች። ቆይኔ በእናንተ እጅ ጥሎኛል። እንደዚህ የምትጫወቱብኝ በተለይ ቅድስት በማለት እኔ ምለው ሽጉጥ ግን ይዘሃል? እሱ ሀያሳስብህ ሀያሳስብህ፣ ሞገሴ ይለዋል። ምናልባት ከቀደመን አስቸጋሪ ነው፣ ከቀደመ እኮ ይከሽፋል ነገር ሁላ በዛውም እኛም ይገለናል ይላል፣ ሞገሴ ማለት ነው። ብቻ እቺ ይፍራታ ጉድ እንዳሰራር። አይ ሳያት ጥሩ ልጅ ናት፣ ትንሽ ገንዘብ ትወዳለች ይፍራታ እንጂ ጥሩ ነው ደግሞ ገንዘብ የሚወድሰው ጥሩ ነው፣ የፈለከው ነገር ስራ ትሰራልሃለች እ ገንዘብ የሚወድሰው እኮ ጥሩ ነው። ስለዚህ ገንዘብ እያሳየህ የፈለከው ነገር ማሰራት ትችላለህ። ገንዘብ የሚወድ ሰው ጥሩ ነው በማለት ኤፍራታ ጥሩ ሰው ናት። አሁን ምንድን ነው የምንጠብቅ? ሁለት ነገር እንጠብቃለን። ስለዚህ ወደ ቀጣዩ እርምጃ እንሄዳለን። ቦታው ደህና ነው አዎ ከዚህ ጀርባ ነው ያሉት አትፍራ ይዞ በማለት እንግዲህ እና ስለ ማለት ምን ሰማሽ ቤስቴጅ ምን አሉሽ ይላል ይፍራታ አይ ወረቀቱ ሰጥታ ተመልሳ ሄደ ሄዳለች ነው ያሉኝ እና ይሄ ለመናገር እዚህ ድረስ የመጣሽ መድብል ነበረ? መድብል ስለ ማለት መጥፋት ያውቃል እንዴት ምንድነው እስቲ ንገሪ እንዴት እንደሚያውቅ አንቺ በምን አወቅሽ ይፍራታ ነግሮኛል። የት አግኝተሽ፣ ለምን አግኝተሽ፣ እንዴት ይህ ሁሉ አንቺ ሊነግርሽ ቻለ? አጋጣሚ እኔን አግኝቼ ነው መንገድ ላይ በማለት እንግዲህ፣ እንዴት ልታገኙ ቻልሽ? እንዴት ልታገኙ ቻልሽ? እንዴት ተገናኛችሁ? ይህማ ማወቅ አለብን በማለት እንግዲህ፣ ኤፍራታና ዝና ማለት ነው። እንዴት ልታገኙ እየጠየቁሽ ያለሁት እንዴት ነው እንዴ ቆይ እስቲ ምግብ እንዴ ምግብ ባይሆኑ እንብላ፣ ምግብ ስንጨርስ እናወራለን። በቃ ምግብ ነገር እንደ ጫጩት መፈልፈል እንደ አንድ እንደዛ ፎክራችሁ ሄዳችሁ እንደዚሁ እንደ ጉድ ትመጣላችሁ። እኔ እንዴ በእናንተ ምክንያት የሆነ ጥውስ እንደሚመጣብኝ አያውቅ ነበር ይላል ዝና። እሺ ዝና ትላለች ኤፍራታ ምን ምን አይነት አይነት ይታየኛል። ሽ አትበይም እንዴ እንዴ እንዴ አይ ጸሎት ካደረግ ብዬ ነው ጸሎት ካደረግ ብዬ ነው እኮ መጠበቅ። ትላለች ማለት ነው ብዬ አንቺ እና ምን ነው ዝና? ሴጣን ነው አሉሽ እንዴ እስቲ ነገር ሴጣን ነው አሉሽ እንዴ ብዬ እየበላሁ ነው እንዴ አጣምረሻት ምትበይ ከሆነ ብይ በማለት እንግዲህ ፍ እንዴ ኤፍራታ በጣም በድንጋጤ ተውጣለች። ማለት ነው ምግቡ ማይናገረው ዝም ብለሽ እኔ አታናግሪኝ፣ በማለት እንግዲህ እሷ እንግዲህ መብላትም ምንም አቅቷታል ማለት ነው። እኔ የእናንተ ጦስ የሆነው ሳይከተኛ አይቅርም ዘንድሮ። ዝም ብላችሁ እንደ ጫጩት ነው የምትፈለፈሉት፣ ነገር ትፈለፍላላችሁ፣ በማለት እንግዲህ። ስፔሻል ቆንጆ የሆነ ምግብ ነው ያዘዝኩልሽ እስከምጠግቢ ድረስ ቢና፣ እንዴ አንቺ ምን አባሽ ነው ምግብ ቀርቦ እንደዚህ የምታየኝ? እንጂ ስፔሻል ነው ያዘዝ ነው ስለዚህ ያዘሽ ምግብ ነው ይመጣልሽ። ለምንድነው ደግሞ ማትበይ በማለት እንግዲህ እሷም ደግሞ እንግዲህ ስልኳ በማንሳት እንግዲህ ወደ መድብ ላይ ይሁን ልደውል ነው ማለት ነው። በዋሳብ በቀጥታ ማለት ነው እንግዲህ ያሉበት ቦታ ሎኬሽን በመላክ ማለት ነው። እሱ እንግዲህ ምግቡ እየበላ ነው አያውቅም። እሷ ደግሞ እንግዲህ እንደው ግራ ተጋብታለች። እንዴት ትሆን ከአንድ ቦታም አልሆነች ወይ ከዝና አልሆነች ወይም ደግሞ ከመድብል ላይ ያልሆነች። መድብልም ኃይለኛ ብረት ሰጥሻለሁ ብለዋት የለም እንግዲህ ከሱ ጋር እንግዲህ በጣም እሱ እያየች ነው ደግሞ መጽፍ ማለት ነው ይነቃ አባታል። አሁን ት ምንድን ነው የምታደርጊ ብሎ ስልኳ የነጠቃትለት ጉዷ ነው የሚወጣ ማለት ነው። እና ቁጭ ብላ ከዝና ጋ እየበላች እየተጻጻፈች ነው ማለት ነው። እሱ ደግሞ ጠርጥረዋል። እንዲ አንቺ ምንድን ነው ስራሽ ሁላ? ለምንድነው ማትበይ ምግብ በማለት እንግዲህ ሞገሴና እንግዲህ መድብል ላይ እንግዲህ ያሉበት ቦታ እንግዲህ ጅ ልካላችኋለች ማለት ነው። እነሱም በቀጥታ ይሄዳሉ ማለት ነው። ይሄው ልካለች፣ ይሄው ገብቷል። የላከችው መልእክት በማለት ይሄው ገብቷል፣ ይሄው ልካለች። ሞገሴ፣ ይታይሃል። አሁን ምን ማድረግ አለብን? በቃ ተዘጋጅ፣ በቃ ሞገስ ተዘጋጅ፣ ራስህን አዘጋጅ። ስለዚህ ወደኋላ ማለት የለም በማለት እንግዲህ ግራ ተጋብተዋል ማለት ነው። ኤፍራታዬ ከብሩኬ ወንድም ጋር ኬት አግኝ ተሽኖ እንዴ ልትገናኙ ቻሉ? ይሄ ሁላ ሰው ወሬ ኬት ልታቂ ኬት ልታመጭ ቻልሽ? በቃ ከእሱ ጋር ግንኙነት አለሽ ማለት ነው። ከአንተ ጋር ነው የምሰራው ብለሽን ጉድ አድርገሽኛል። በማለት ዝና በጣም ተናደዋል ማለት ነው እንግዲህ ፍራታም ያው መድብል ሀይለኛ ብር እንግዲህ ከዚህ በፊት ቆጥረሽ ማታውቂው ብር እንግዲህ ብር ሰጥሻሉ። ሀይለኛ ብር ነው ምሰጥሽ አንቺ የምትፈልጊው አክል ብሏት እንግዲህ በዛ መሰረት ስራዋ እየሰራች ትገኛለች። እንግዲህ ዝናን እንግዲህ ለማስያዝ ማለት ነው ያው ብር የሚወድ ሰው ጥሩ ነው። ብር ስለሚወድ ብር አሳይተህ የምትፈልገው ስራ ታሰራለህ፣ ብለዋል ማለት ነው መድብል ማለት ነው እና ኤፍራታ በጣም ብር ትወዳለች እንግዲህ፣ ብር ስለምትወድ ዝናን እንግዲህ የስፔሻል ምግብ አቅርብልኝ ወይም ደግሞ ጋብዘኝ ብለው እንግዲህ ገብታ ሆቴል ውስጥ፣ እዛ ሆቴል ውስጥ እንግዲህ እሱም በጣም ጮሆባታል ማለት ነው። አንቺ ለሰው እንኳን ማታስቡ ምንድን ነው? ባይሆን እንኳን እኔ ጥሎላችሁ እንጂ እኔ ባል ነው ምን ይውጣችሁ ነበረ? በማለት ሁላ እስከሚናገራት ድረስ ማለት ነው። በዛ ላይ ደግሞ በየደቂቃው ነገር ነው የምታመጭብኝ። እኔ ዘንድሮ እናንተ ዕዳ ውስጥና እና ነገር ውስጥ ሳትከቱኛ አትቀሩ። እኔ መጀመሪያም ፈርቼ ነበር እያለ ይገኛል ዝና ማለት ነው። እሷ ግን ከመድብል ጋር እንግዲህ መድብል ብር ኃይለኛ ሰጥሻለሁ ስላላት ከእሱ ጋር ተቀናይታ እየሰራች ስለሆነ እንግዲህ ዝና እዚህ ቦታ ና በማለት እንግዲህ ቀጥራው የቀጠረችው ቦታ በመምጣት ያለው ነገር እንግዲህ ተነጋግረዋል ማለት ነው። እሱ በጣም ተናደዋል። ያው የአንተ እኮ ያው እዚህ ድረስ የጠራው ቤት መኪና ለራስ መኪና አለ ብዬ ነው መቼም በመኪና ትመጣለ ብዬ ነው እንኳን ስትለው፣ እሱ እንኳን ተው ተ የራስሽ የራስሽ ጥቅም ነው። አሁን አሁን የጠራሽኝ ለምን ብለሽ ነው? በማለት ያው ላናግር ፈልጌ ነው፣ ግን እኔ በጣም ስለራበኝ መጀመሪያ ምግብ መብላት አለብኝ፣ በማለት እንግዲህ የሆድ ነገር ሆድ ይቆርጣል አይደል? ያው ኤፍራታ ደግሞ እንደምታውቁ ነው፣ ጥቅመኛ ናት፣ ብር ትወዳለች፣ ሆዷም ትወዳለች። ያው ሁሉም አይቀሬሽ ናት ማለት ነው፣ ሁሉም ማይቀሬ ነው። ሁሉም ትፈልጋለች፣ ብርም ትፈልጋለች፣ እንዲ ርባትም አትፈልግም። እሱ በዛ መሀል በጣም ተናዶባታል ማለት ነው። እንዴ አንቺ ላናግረ ብለሽ ጠርተሽኝ ደሞ አሁን እዚህ በዛ ላይ ደግሞ የቤቱ ስፔሻል ሁላ ብለሽ እስከምጠልቤ ድረስ እስከምታዥኝ ድረስ ስለዚህ እኔ ሽሮ መብላት እኮ እችል ነበረ፣ ለአንተ ብዬ ለአንተ አዝኝ እንጂ በማለት እንግዲህ የእውነት የእሱ አዝና ነው የእውነት ይፍራታ የእውነት እንዶ ለዝና አዝና ነው። እሱም እንግዲህ እሺ ብሎ ያው እሷ ያዘዘቸውን ቀረበ፣ በየአይነት ፓስታው፣ ሽሮ፣ ምኑ ምኑ አብሮ እየበሉ እያለ እንግዲህ በመሀል እንግዲህ ወደ እነሞገሴ ላይ እና መድብን ላይ እንግዲህ ጽፋላቸዋለች። ያው ያሉበት ቦታ ሎኬሽን ማለት ነው፣ እዚህ ቦታ ነው ያለ ነው ብላ እንግዲህ እሱን እያወራ በዛ ላይ አይን አይኑ እያየች በጣም በድንጋጤ ተወጣለች ኤፍራታ ማለት ነው። የምትገባበት ቦታ የዛ ሰዓት እንደዛ እየተጻጻፈች ቢያገኛት እዛው ነው የሚገላት ማለት ነው። እና ዞሮ ዞሮ ሳይነቃባት አይቀርም ዝና ማለት ነው። ለምን እየተጻጻፈች አይን አይኑ እያየች ነበረ እሱም አይኗ አይኖ እያያት ነበረ ማለት ነው፣ ስትጻጻፍ። ስለዚህ ዞሮ ዞሮ አምጭ፣ ስልኩ ከማንጋ ነው የምትጻጻፊ ብሎ ዞሮ ዞሮ ማንጋ እንደሆነ ይደርስባታል። እዛው ነው ማለት ነው፣ እዛው ነው የሚያጠምዳት ማለት ነው። እዛው አይለቃትም። እና ውዷ ነው የሚፈላ ለዛ ነው እሷን በጣም ፍርሃት ውስጥ የነበረች እና መጀመሪያም እኔ እዚህ ውስጥ አልገባም ተው ብላው ነበረ ማለት ነው። ግን አይ፣ ጥሩ አይደለም አንቺ ምት ምትፈልጓ ያክል ብር እሰጥሻለሁ። በዛ ላይ ደግሞ እኔ አንቺ መጥፎ ውስጥ አልከትሽም፣ ነገ የልጆቼ እናት እንድትሆኝ ይፈልጋለሁ፣ በማለት እንግዲህ መድብል እንግዲህ በሲስተም እና በጥበብ ይፍራታ ይዟታል። በብር ኃይል ማለት ነው። ያው ብር አሳይቷታል። እሷ ደግሞ እንዴ ይሄማ በህይወት ዘመን ያይቸው ማላቅ ብር ብላ ብሩ በማየት ብቻ እንግዲህ ዝናን ማጥመን ጀምራለች ማለት ነው። ዝና ደግሞ ከነቃባት ያው ነፍሳው ጭኝ ነው እንግዲህ አይለቃትም። ቤተሰቦች የተከበራቸው የዜድ ሀበሻ ቤተሰቦች እንግዲህ የዝናና የማህሌት ነገር እንግዲህ መጨረሻው ምና ይሆናል? ሁላችሁም ሰላማችሁ ይብዛልኝ። በቅንነትና በመልካምነት ላይክ ሼር ሰብስክራይብ እያደረጋችሁ ለፉ ሰላማችሁ ይብዛልኝ። እንግዲህ ምሳሌ እንግዲህ በውስጡ በጣም ትምህርት አዘል አስተማሪ ነገር አለው። ሁላችሁም ክበቡ።